ዋጋ የማይከፍል ጀነሬሽን ተነሳ። ፍሪ ፍሪዳም ፍሬም ውስጥ ነው። ፍሬም የሌለው ፍሪዳም ፍሬን እንደ ሌለው መኪና ነው። መስቀሉ መከራው ነው ራስን ማስካጃው ነው መስቀሉ፣ ሞቱ ነው። የኢየሱስ መስቀል ስለ ራሱ የተቀጣበት ስለ ወንጀሉ የተቀጣበት ስለ በደሉ የተቀጣበት ሳይሆን፣ የኢየሱስ መስቀል ስለ እኔ የተቀጣበት ስለ እኔ ዋጋ የከፈለበት ያለበደሉ በደለኛ የተባለበት እኔን ወክሎ የተንጠለጠለበት የተጎዳበት ነው መስቀሉ። የእኔ መስቀል ደግሞ ስለ እሱ የምቀበለው መከራ ነው፣ ስለ ስሙ የምከፍለው ዋጋ ነው። አንተ በአዲስ ኪዳን መስቀል አለ። በአዲስ ኪዳን ተሸክመው የምትሄድ ዕለት ዕለት በሕይወት የምትካፈለው ሞቱ አለ። ያን ጊዜ ነው ጉልበታም ክርስቲያን፣ ጠቅናም ክርስቲያን፣ ሊገፉት የማይወድቅ ክርስቲያን። እንገፋለን እንጂ አለ አንወድቅ። የደገፈን ውስጣችን የገባ መስቀል ነው። መከራው ስለ እሱ የምከፍለው ዋጋ ነው። መከራዬ ስለ እሱ የተቀበልኩት ዋጋዬ ነው። ስለ ስለ እሱ የምትከፍለው ዋጋ ስለ እሱ የተቀበልከው ስድብ ሉቃስ 21 ቁጥር 17 በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ይሄ መጠላት ሰማይ ያስወድድሃል። ሰማይ እጁን እንዲዘረጋ ያደርገዋል። ሰማይ ፈገግ ያሰኝብሃል። ስለ ስሜ የተጠላችሁ ትሆናላችሁ። ስለማ ስለ ስሜ መነቀፍ፣ መገፋት፣ መታማት፣ መሰደድ እነዚህ የክርስትና የውስጥ አጥንቶች ናቸው። የውስጥ ጉልበቶች ናቸው። ዛሬ ተግባራዊ ክርስትና ውድ ቤተ ክርስቲያን ይመለሳል። አንዳች ዋጋ የማይከፍል ጄኔሬሽን ተነሳ። አንድ ስንስር የማይድል ለዛው እንደው ቀይ ምንጣፍ እንኳን አንጠፈለት፣ የሚያረፍድ የሚቀር ዋጋ መክፈል የማይችል ለትውልድ መቆረስ የማይችል ያስወለፍ እንጂ ቶሎ ወዳቂ ለመውደቅ ኃጢአት ወደ እሱ የማይመጣ ወደ ኃጢአት ሰፈር እየገሰገሰ የሚሄድ ምን እንዳመጣው ልነግራችሁ ነው። ኢን ጀኔሬሽን ኢን ጀኔሬሽን ያመጣው ትምህርት ነው። ይህ ልፍስፍስ ጀኔሬሽን ያመጣው የተለፈሰፈሰ ትምህርት በጸጋ ሰበብ ኃጢአት የለም የተባለ አታድርግ አትንካ አልተባልኩም ያለ የፈለግኩበት ለዋል የተባለ ፍሪደም ነው ያለ ነፃ ወጥቻለሁ ያለ የነፃነት ገደቡ እስከምን እንደሆነ ያልታወቀ ኤቭሪ ፍሪደም ፍሬም አለው። ኤቭሪ ፍሪደም ፍሬም ውስጥ ነው። ፍሬም የሌለው ፍሪደም ፍሬም እንደሌለው መኪና ነው። ፎቶ እንኳን ፍሬም አለው። ትዳር ፍሬም አለው። አገልግሎት ፍሬም አለው። አሁን ግን ፍሬም የሌለው ከፍሬሙ ወጥቶ የፈለገው ማድረግ የሚችል በፍሪደም ሰበብ ፍሬም የበጠሰ ትውልድ ከፈለገው ጋጅጦ የሚጋጭ ተጋጅቶም የሚጋጭ ትውልድ ተነሳ። እኔ ነግራችኋለሁ። ባክቱ ሰዎችን የመቶ ትምህርት አጥያት ነው። የመቆረስ ትምህርት አጥያት ነው። የመነካት ትምህርት እግዚአብሔር ደግሞ ባልተሰራ ላይሰራ ባልተሰራ ላይጠቀም የክብር ቃል ያደረግህ ይህን ትምህርት ይዞን ልመጣ። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 21 እና 23 ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተቀበልከው መከራ ምስጋና የሚያመጣልን ማላልፍ አይደለም። ሁለት ሃያ አንድ የተጠራችሁት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና፣ እርሱም ኃጢአትን አላደረገም፣ ተንኮልም በአፉ አል አልተገኘበትም ። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ኢየሱስ ክርስቶስ እኮ የወረደበትን ያክል ወጥቷል፣ የዝቅታውን ያክል ከፍታ ይዟል። ልክ በመስቀል ላይ ሲሞት የእግዚአብሔር ልጅ አይደለም ያሉት በሙሉ እየሮጡ መጣው፣ ይላል የእግዚአብሔር ልጅ ብለው መስቀሉ ላይ ለጠፉለት። አትበቀል እንጂ ይለጥፉልሃል ያጣው ስምንት አገኛለህ የጎዱን እግዚአብሔር ያገኝላል። ፊልጵስዩስ 1 29 30 ይህ ስለ ክርስቶስ ተሰጥቷችኋልና ስለ እሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና፣ ያው መጋደል ደርሶባችኋል። ዛሬ እኮ በስሙ የተቀበልከውን መከራ ጠልቷል ነው የሚሉ በኃጢአት ነው የሚሉ መርምር ራስህን ነው የሚሉ ፈትሽ እንጂ ነው የሚሉ እነ ባልዳዶስ እነ ኤልፋዝ የዮ መካሪዎች እግዚአብሔር ሲወራረድበት ገል ይብቻክ እነሱ ጻድቅ ሆኖ እንደዚህ መሆን የሚችል ሰው ስለሌለ መርምር ነው የሚሉ መርምር ራስህን ልንገርህ፣ መስቀልህ ክብርህ ነው። አንደኛ ጴጥሮስ አራት አስራ አምስት ከናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ አመፀኛ እንደሚሆን ወይም በሌሎች ጉዳይ በማንኛውም አለመታዘዝ ጉዳይ እንደሚገባ ሆኖ መከራን አይቀበል። መከራ አት ባለመታዘዝ በሌብነት እንደዚህ አይነት ልብስ ልበሽ ስትባይ እንደዚህ አይነት ልብስ ከኳየር ጋር ተመሳሳይት እሺ በማለት እንጂ እምቢ በማለት የተቀበልሽ መከራ መከራ አይደለም። ባለመታዘዝ ቻርች ውስጥ ባለመታዘዝ፣ ቤተሰብ መካከል ባለመታዘዝ፣ እናትና አባት ጋር የምትቀበለው መከራ አደለም። ስለ ክርስቶስ ስለ ውንብድና የገባበትን መከራ ተወጣው። ጸጋም የለም መንፈስም የለም። ስለ ክፉ ባህሪህ የገባበትን መከራ ተወጣው። ከእግዚአብሔር ፈቃድ ውጭ ወጥተህ ስለገባበት መከራ ታውያለ እግዚአብሔር ተውቺ ልጅ ተው ሰውዬ ተው፣ ነገር ይቅርብህ እያለ የገባበትን ተወጣው። እሱ እሱን ይዛ አይደለም መስቀል ምትለው፣ መስቀል እሱ አይደለም። ያለ ፈቃድ ዘው ብለ የገባበትን መውጣት አቅቶ የምታንቦጫርቀውን፣ ይሄኛው ሲበላሽ ወደዛ የምትሄድበትን፣ የምትምታታበትን አይደለም እሱን ተወጣው። መስቀል ስለ ስሙ ክብር፣ ስለ ወንጌል፣ ስለ መንፈሳዊ ዓለምህ፣ ስለ አገልግሎትህ፣ የተጠላበትን፣ የተገፋበትን፣ የተሰደ እሱ ስለ ክርስቶስ ስለ ስሙ ይገባበትን እሱ ነው መስቀል። ለየው መስቀልን። ዛሬ ማእት ሰዎች ይበረታሉ። ቸርች አምሽተሽ ስትሄጂ የዘጉብሽን በር እሱ ነው መስቀል ምልሽ። ኢየሱስ ኢየሱስ በማለትሽ ቸርች ቸርች በማለትሽ የተዘጋብሽም በር ነው እምልሽ። ኢየሱስ ያድናል፣ ስቲ እውነት ይዘሽ ስትቆሚ፣ በቅንነት ስትቆሚ፣ አለ ካምፕ ላይ ስትቀደሽ የገባሽበትን ነገር ነው እምልሽ። እሱ ነው መስቀልሽ። ከእሱ ግን ያወጣሻል፣ በክብር ተወጫለሽ። አባቶቻችን የከፈሉት መስቀል ይህን ነው። እባርካችኋለሁ። ዛሬ እነ ቃለ ሕይወት፣ እነ ሙሉ ወንጌል፣ እነ መሰረተ ክርስቶስ አባቶቻችን ወንጌል በር እየተዘጋባቸው ያመለኩትን አምልኮ፣ ይህን ጮሌ ጀኔሬሽን አይደለም ምል ብልጣ ብልጥ በር ሲዘጋባት በመስኮት የሚወጣውን በጸጋ ሰበብ አይደለም። ይህ አባቶቻችን የሰጡንን ንመለ ከጀኔሬሽን ቱ ጀኔሬሽን በአስቀጣይ ሲቀጠል የነበረውን ወንጌል ኢየሱስ የነበረው ጳውሎስ የተቀበለው ጳውሎስ ለጢሞቴዎስ የሰጠው ጢሞቴዎስ ሆይ ያስ ሁለተኛ ጢሞቴዎስ ምዕራፍ አንድ ቁጥር 8 ከአንድ ጀነሬሽን ወደ አንድ ጀነሬሽን የተቀባበሉት። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ በእኔ በእስረኛው አትሸናቀቅ፣ በከፈልኩት ዋጋ አትሸናቀቅ። ታቀኛለህ፣ ጉልበቴን ታቀኛለህ፣ አቅሜን ከፈሪሳዊ ፈሪሳዊ አደገኛ የሃይማኖት ቤተ ክርስቲያንን የምዘጋ ጉልበታም እንደነበርኩ ታውቃለህ። አሁን ግን ስለ ወንጌል እጄ ላይ ያለውን ሰንሰለት አይተህ ተስፋ እንዳቆርጥ ልጄ ጢሞቴዎስ ሆይ ክብር ነው ያዘው

ና ጢሞቴዎስ ትነዳለህ። ና ጢሞቴዎስ ትበላለህ። ና ጢሞቴዎስ ሱፍ ስቃይ አይረተኝም። ና ጢሞቴዎስ የውጭ ደጃፍ ይከፈትልሃል። አሜሪካ ለአሜሪካ፣ ካናዳ ለካናዳ ትመላለሳለህ። ኤን ጀኔሬሽን ፈጥረን ነው። ወንጌል ያስነዳል። ወንጌል ያበላል። ወንጌል ጥሩ ነው። አዎ ታርጌቴና ኢላማዬ ግን አይደለም። ና አብራ ነከራ አጥፍራ ሰይጣን መጀመሪያ በወንጌል መከራ እንዳትቀበሉ ያስፈራራችኋል፣ ያስፈራችኋል። ይሄ ነው ታርጌቱ። ምን ዋጋ አለው ያሰኛል፣ ምን ጥቅም አለው ያሰኛል። ማሸማቀቅ። ከዚህ ሁሉ በላይ ግን የሚያገኝ ክብር ይበልጣል። አንደኛ ጴጥሮስ አራት መጀመሪያ ቁጥር 12 ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ድንቅ ነገር እንደሆነበስ አቤት የኔ መከራ፣ አቤት አቤት አቤት፣ እናቴ እኮ ከቤት አባረረችኝ። እንደዚህ አይነት ሰው ስታገኝ በልለት ወንድሜ ኢየሱስም በመስበኪያ ከስራ አባረረኝ፣ አባረረ ምን ነው የአንተን ለእኔ ባደረገው ነገር እንደመጣባት ሻሸመኔ ወንጌል እየሰበክን በሎንችን ይሄድን ኢየሱስ ያድናል፣ አልኩላ ሎንችን ላይ ኢየሱስ ክርስቶስ ጌታ ነው፣ የሞተው የተነሳው፣ ተመልሶ የሚመጣው ህዝቡን ሁሉ ከኃጢአታቸው የሚያድነውን የናዝሬት ሆነ ኢየሱስ ሻሸመኔ ተቀበል። ሰብ አላን እንዲህ ቁም ላለሁ እንዴት እንደወሰደ ዋለ። ክራንችን ከእጄ ላይ ወሰደና በራሴ ክራንችን ወንዝ የሚሰማኝ ሲያደረገ ወደኩና ከስ እኔም ወገ እንደሰው እንደ ሰው እኔም ወገ ያ ሰምቼ ነው ያደግኩት። ሙሉ ወንጌል እነ ተስፋዬን ጋቢሶ ስብከት ሰምቼ ነው ያደግኩት። የታሰሩበትን ወንጌል፣ የተገረፉበትን ወንጌል ሰምቼ ነው ያደግኩት። የዚህ ዘመን ጴንጤ ቢያገኘኝ ቀዥቃዣ እንዲህ አይደለም የሚሰበከው። ቀስ ተብሎ እየተነገረ እያለሰለሰ ወንድሜ፣ ወይ ስሜ ማን ነው እየተባለ ነው እንጂ አስራ ሶስት ቁጥር ነገር ግን ክብሩ ሲገለጥ ደግሞ ሀሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። የደስታ ልክ በክርስቶስ የተቀበልከውን መከራ ልክ ያክላል። ሐዋርያት ሥራ 5፥41 እነሱ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። መታሰራችን ክብር ነው አሉ። አድምጥ፣ ነው አሉ ለኢየሱስ ኢየሱስን ሰብከን መታሰር ክብር ነው አሉ። ኢየሱስን ሰብከን መገረፍ ክብር ነው አሉ። እየተደሰቱ ወጡ። መከራ ስትሞት ራስን መካድ ያመጣል። መስቀሉን ስትሸከም ከፍላጎት ትወጣለ ወደ ፍላጎቱ፣ ከጥቅም ትወጣለ ወደ ጥቅሙ፣ ከመሻትህ ትወጣለ ወደ መሻትህ። መስቀሉን ተሸክሞ ይከተለኝ፣ ራሱንም ይካድ ማለት ዳኛቸው ኃይሉ አይደለው ማለት አይደለም። ራስን መካድ ከፍላጎት ወጥተ ወደ ፍላጎቱ መሻገር ነው። ፍላጎትን ስሜትን፣ ክብርን በክርስቶስ ፍላጎት፣ በክርስቶስ ስሜት፣ በክርስቶስ ክብር መለወጥ። እሱ እሱነትን ትቶ አንተን እንዳዳነ አንተ ራስነትን ትተ ለሱ ማድረግ ነው። እሱ በእግዚአብሔር መልክ ሲኖር ሳለ እምቢ ብሎ ወደ አንተ እንደመጣ አንተ ደግሞ አሁን ያለችህን ሚጢጢዬ ክብር፣ ሚጢጢዬ ፍላጎትና ስሜት ኖ ብለ ለክርስቶስ መስጠት ነው ራስን መካድ የራስን ጥቅም የራስን ፍላጎት ስለ ክርስቶስ መለወጥ መካድ፣ ዲፊኒሽን ያለን እንደሌለ አለህ። ምን ስሜት አለህ? ምን ፍላጎት አለህ? ምን ክብር አለ? እማይነካ ዲግኒቲ ጫፌን እንዳትነኩኝ የምትልበት ዲግኒቲ አለ። ለምን ይናገሩኛል የምትልበት አለ። ያለን ጥቅም እንደሌለ፣ ያለን ፍላጎት እንደሌለ ስለ ክርስቶስ ስለ እኔ አልኩ ስለ ክርስቶስ። ፊልጵስዩስ ምዕራፍ 3 አምስት እስከ 9 በስምንተኛው ቀን እየተገረሱ ከእስራኤል ትውልድ ከቢንያም ወገን ዛሬ አሁን ብትናገር ምትናገረው ዘር አላር እንደዚህ ነኝ። ከእብራዊ እብራዊ ነኝ። ስለ ሕግ ብትጠይቀኝ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቀኝ ቤተ ክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቀኝ ያለነቀፋ ነበርኩ። ጥንቅቅ አርጌ የምኖር ግን ፍጽም የምኖር ሰው ነበርኩ። ነገር ግን ለኔ የሚጠቅም የነበረውን ሁሉ ስለ ክርስቶስ እንደ ምናምንቴ ቆጠሬዋለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገርን ሁሉ ጉዳት እንዲሆን እቆጥራለሁ። ስለ ኢየሱስ ከላይ የዘረዘርኩትን ከሶስት እስከ ዘጠኝ ተጎድ ውለት ክርስቶስን አገኘው ዘንድ በክርስቶስም በማመን ያለውን ጽድቅ ማለትም፣ በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከህግ ለን ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ሁሉን እብራዊነት በዚያን ዘመን ይገዛ ነበር። ሲቲዝን ነው አሜሪካዊ ሲቲዝን እንደምገዛ እብራዊነት ይገዛ ነበር የአሜሪካ ፓስፖርት እንደሚገዛ ይገዛ ነበር። እሱን እንደ ጉድፍ ማን ነው በዚህ ዘመን ይሄንን የሚያደርግ ክርስቲያን? አትንኩኝ ማይታው ማያርድ፣ ስለ እንጀራ ውስጥ አገልግሎት የሚያቆም ስለ ክርስቶስ ዋጋ መክፈል የማይፈልግ የማይወቀስ ምንም የማይመስለው ይሄ ከኢየሱስ የተቀበለው ጳውሎስ ለጢሞቴዎስ የሰጠው ንጥር ያለች ምጽዋ ወንጌል ነበረች። መሞት ራስን ማዕከል ካደረገ ህይወት ክርስቶስን ማዕከል ወዳደረገ ህይወት መሸጋገር ነው። ራስን ማዕከላዊ ካደረገ ህይወት ክርስቶስን ማዕከል ወዳደረገ ህይወት መሸጋገር፣ ሰልፍ ሴንተር ስትሞት፣ መስቀሉን ስትሸከም፣ ራስን ስትክድ፣ ምንም ውሳኔ ሊወሰን ሲል አንተ ሴንተር አደለ። ክርስቶስ እጠቀማለሁ አይደለም ይጠቀማል። እከብራለሁ አይደለም ይከብራል። ከራስ ሴንተር ተወጣና ወደ ክራይስት ሴንተር ይሄ ነገር አገልግሎቴን ይጎዳል፣ መንፈሳዊ ዓለምን ይጎዳል ነው እንጂ እኔ ተጎዳለሁ። በዚህ ነገር እኔ ያልጎዳ ውሳኔን ተመልከተው። ዛሬ ውሳኔሽን ተመልከችው። እጠቀማለሁ ወይ ነው ኢየሱስ ይጠቀማል፣ አይደለም እከብራለሁ ወይ ነው፣ በዚህ ነገር የክርስቶስ ይከብራል ወይ አይደለም። ማዕከላዊነቱን ኢየሱስ በህይወታችን ላይ አጥቷል። ልትወጣ ስትል ልትገባ ስትል ያከብረኛል አይደለም፣ ያከብረዋል ልታደርግ ስትል ግት የሚመዘንበት የሚታይበት መነጽር መደሰትህ መክብርህ መጠቀም ሳይሆን ክርስቶስ በዚህ ድርጊት ይከብራል፣ ይጠቀማል፣ ቤተ ክርስቲያን ትጠቀማለች። ክራይስት ሴንተር ሰልፍ ሴንተር አለ። ክራይስት ማዕከላዊ ኢየሱስ የህይወት ማዕከላዊ የህይወት ሚዛን ይሄ ሰው መስቀል የተሸከመ ነው። እንደዚህ ይሆንባችኋል የራሳቸውን ይፈልጋሉ የክርስቶስን ግን አይደለም። ሁሉ የራሳቸውን ነው። ይበላል ወይ ነው ይከብራል ወይ ይነዳል ወይ። ከተነዳ ወንድም ይደፈጠጣል፣ ቤተ ክርስቲያን ትረገጣለች። የምን መሪ ነው? የምን ፓስተር ነው? እኔ ልጠቀም እኔ ይለፍልኝ እንጂ የምን መስማት፣ በቃ ሰማናችሁ እስካሁን። አሁን እንብላ፣ እንንዳ። በዚህም በኩል ህዝብ የፈለገም ቢሆን አገልጋዩ ይጠቀም እንጂ ህዝብ ይደፍጠጥ ቤተ ክርስቲያን ምንቱ። የክራይስት ማዕከላዊነት ወደ ቤተ ክርስቲያንና ወደ ልቡናዎቻችሁ እስካልገባ ድረስ ክብር የሚባል የለም። ልወጣ ነው። ክርስቶስ ይከብራል ወይስ እኔ? የሆነ ነገር ላደርግ ነው። ኢየሱስ ይከብራል ወይስ እኔ? ይሄ ነው ራስን መካድ። ይሄ ነው መስቀል። ይህ አለ። ሁላችንም ዛሬ ወደ ራሳችን ድማ ይህ አለ። ሁሉ የራሳቸውን ይፈልጋሉ። የክርስቶስ ራ ጋይድ እንኳ ማድረግ አትችልም። ዛሬ ሰው ወደ ክርስቶስ ማዕከላዊነት ተመለስ። ተዊ ቅርብ አገልግሎት ሞኝነ እሺ ልና ሄዳል ግን እንዴት እየተጃጃሉ ናቸው ይላል። እና ብለህ ስትስበው እንዴት ነው መጣው? እኔስ? ጥቅሜስ? ተቀደምኩ ተበለው ቀደሙኝ። ክርስቶስ ማዕከላዊነቱን ሴንተሩነቱን ለቀቀ። ኢየሱስስ ክብሩን ትቶ ሰው ማዕከል አድርጎ አንድ ነፍስ ማዕከል አድርጎ አንድ ተራ የማጠቅመውን አንተን ማዕከል አድርጎ ከሰማየ ሰማያት ክብሩን ትቶ ነው የሚለው። እግዚአብሔር አብ ሂድ ብሎት አይደለም ልሂድ ብሎ። ፊልጵስዩስ ሁለት አራት እያንዳንዱ ለራሱ የሚጠቅመውን አይመልከት ለራሱ የሚጠቅመውን አይመልከት። ቁጥር አምስት በክርስቶስ ኢየሱስ የነበረ ይህ ሐሳብ በክርስቶስ የነበረው የቱ ነው? ይህ ሐሳብ የአካል አንድ ነገር ነበር። ሁሉ የራሱን ጥቅም አይመልክት በክርስቶስ ኢየሱስ የነበረው ይህ ሐሳብ ምንድን ነው? በእናንተ ዘንድ ደግሞ ይሁን። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። አብናኔ አንድነን አልብሎ አልተፎካክረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ እኛን ሆነ፣ ራሱን አዋረደ ለሞትም ይኸውም የመስቀል ሞት እንኳን የመስቀል ሞት የታዘዘ ሆነ። በዚህ ምክንያት ደግሞ ቤቱ ምክንያት ራሱን ሴንተር ሳይሆን አንተን ሴንተር ባደረገበት ክብሩን ሳይሆን ክብሬን በፈለገበት ተዋርዶ ባከበረበት በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገ። አየ ዋለው የብዙዎች ከፍታችሁ በፍጥነት ይሆናል። አትዋረድም፣ ትከብራለህ የሁላችሁ ማስታወቂያ መረገጫ ምንጣፍ ይለዋል ኮመንታሪው። መረገጫ የሚለውን ጭቃ ጥረግና ወደዛ ግባ። መረገጫ ሆንላችሁ። ማንም መጠራረግ ኳፌ ሄዶ ማውራት ከፈለገ የሚያወራው በእኛ ነው። አፉን በማካቶ አለ የሚያለቀልቀው በእኛ ነው። አላያችሁም? የሁሉ መጫወቻ ሆነ ስለማ ስለ ክርስቶስ ይሄ በለው፣ የክብርህ ምክንያት ነው የክብርህም ምክንያት የትም እንዳትፈልገው በለው። ሰው በሄደበት ውስጥ እንዳትፈልገው በለው። ታክቲከኛ ጮሌ በመሆን ውስጥ እንዳትፈልግ። የክብር ምክንያት፣ የከፍታ ምክንያት፣ የትልቅነት ምክንያት ክራይስት ሴንተር ሆነ የምትወስናቸው ውሳኔዎች ናቸው በለው አጠገብ ያለው። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስምም ሁሉ በላይ ያለውን ስምሰት ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ፣ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። በዚህ ምክንያ ከዚህ በኋላ እዚች ምድር ላይ ክራይስት ሴንተር ያልሆነ ሲወሰን ክርስቶስ፣ ሲደረግ ክርስቶስ፣ ስትጠቀም ክርስቶስ፣ ይሄ ነገር ኢየሱስን ያዋጣል፣ ይሄ ነገር ለአገልግሎት መልካም ነው ወይ፣ ይሄ ነገር ለቤተ ክርስቲያን እንዴት ይመስላል፣ ይሄን ነገር ባደርገው ኢየሱስ ምን ይላል? ያላለ እውቀት ይደፋ። ምን እንደሚል ልንገር እንሳና፣ በኮመንታሪው መጽሐፍ ቅዱስ ማብራሪያው ኢየሱስ የተባለ ስም በእስራኤል ብዙ ነው። ለውጡን ያመጣው አጋንንቱን ያንቀጠቀጠው እሱ እሱ የምትለዋ ስም አደለችም። ስሟ የለበሰችው ስብእና ነው። ይህ ስም ኢየሱስ የሚለው ስም በእስራኤል መጠሪያ ነው። ኢየሱስ የተባለ ያንድ አይሁዳዊ ወጣት በአስፓልት መካከል ሲያልፍ ማንም አይጮውለት አይንቀጠቀጥ። ይሄ ስም ግን አንቀጥቃጭ ነው። ይህ ስም የተወው ነገር አለ፣ የጣለው ነገር አለ ስም እንደ ምናምን የቆጠረው ነገር አለ። እንደ ረብ እንደ ጉድፍ የቆጠረው ነገር አለ። ስምህም ፓስተርነትም አይደለም፣ ሐዋርያነት አይደለም፣ ዘማሪነት አይደለም። የተውከው ነገር አለ። ወይ አልፈልገውም፣ ይሄን አገልግሎቴን ይጎዳል፣ ቤተክርስቲያኔን ይጎዳል፣ ስሙን ያሰድባል ያልከው ነገር አለ። እሱ ነው ላይ ላይን መጦ እንደ ካባ ለብሰው ውበትና ክብር የሚሆነው እያንዳንዱ ሳክሪፋይስ ሳትስፋይ አለው ሳትሰዋ ሰዋ መክበር የለም። ምንም የማትተው ሰው ታክሲ አለፈ። ቸርች ዛሬ ፀሐይ ይመስለኛል። ቸርች እያንጎዳጎደ ነው እያንጠባጠበ ነው። አሌድ ወይ ሽማሽ በሩን ይዘጉታል። አሌድ ባለፈው ሳምንት አባቢ ቆሞ ሲናገር ብርቱካን የምትሸጡ ብሏል። እኔን ነው ችማ ተነጣጥራ ወድን የተላከች መልእክት ናት። ምን ያደርጋል ሹፌሮች እኔን ነው። ማን ሾፌር አለ? እችን መነካት የማትፈልግ እችን እምባ እምባ ሚል እምባ እምባ ከየት እንደመጣ የማይታወቅ እምባ ጎርፍ። እንዲህ ያለክሱ አሉ። እንዲህ አዎ። እሱ ግን ይሄን መስቀል ነው ተሸከሙት ያለው። በእንጨልት ያጣፋኸውን አደል በጣውላ የሰራኸውን አደል እዚህ ትከሻ ላይ ጡንቻ እንዲታይ ያስመታኸውን ታቶ አይደለም ላይ ያንጠለጠልሽውን አይደለም። ይሄ ነው መስቀል። የመስቀል ትሩፋቱ ምንድን ነው? እሺ ተሸከምኩት፣ በረከቱ መስቀል መሸከም ምን ያህል የያዘው በረከት አለ? ሳምንት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 ባለፈው አንድ መቶ ሰላሳ ስድስት ኮሎኖች እናቆማለን ብለን ያቀረብነውን የቤተ ክርስቲያን የህንጻ ግንባታ ስራ ጥሪ ተቀብላችሁ